ከች ከቸች በአውቶቢስ ሰላም ሰላም! ውድ የተከበራችሁ ይቻላል የተከታታይ ሰላማችሁ ይብዛልኝ፣ ዴ ውዶቼ ዛሬ አዲስ ነገር አለ፣ ያልጠበቅነው እንግዳ ተከስቶልናል። እና ውዶች እውነት ለመናገር ያክል የሆነ ደብሮኝ ነበረ። የሆነ ነገር የሆነ ነገር ሳስብ ይደብረኛል እና አሁን ሀይምዬ መጣ ቀኔን አሳምሯለ። እያልኳችሁ ነው። እንግዲህ ዛሬ አዲስ ነገር አለ። ሁሉንም ነገር እንድትነግረኝ ፈልጋለሁ ነው ምንድን ነው? ቅማሟ አልገባንም። ለማንኛውም መኪናዋ ላይ ፉክት ብላለች። የኔናትን እናትን፣ እነዚህን አንቺን እንደዚህ ፉክት ብለሽ ያዩ ጠንፊዎች ድርቅ ብለው ይቀራሉ ሙዶቼ። እኔ ለምንድን ነው ግን የነጠን ጠንፌን ተንኮል ሳስበው ያስቀኛል። ለምን የሆነ መንዛዛት ስለማያገባቸው ነገር ስለሚንዛዙ እኮ ነው። እኔ ግርም ይሉኛል። ወዳጅ መሳይ አስመሳይ፣ አስመሳዮች ማለት ነው። ለማንኛውም ውዶቼ፣ ቅማሟ፣ ልዕልቷ፣ የኔ ኩሩ፣ የኔ እንቁ፣ የኔ ባለ ቅኔ ቅኔ የዘረፈችዋ ትንሽዬዋ ማለት ነው። ዛሬ ከሸበላዋ ጋር ከች ብላለች በመኪናዋ ማለት ነው። ከዚህ በኋላ ሀይሚዬ በመኪናዋ ነው የመጣችው እያልኩ ነው የማወራው። መብቴ ነው፣ ምንም ማድረግ አይቻልም። ላየው ላይክ ሼር አርጉ። ሰባስታ ካላችሁ በኮሜንት አስቀምጡ።